እንግዲህ በዛሬው ቀን ለጉልበት ህመምና ለቁርጥማት፣ ለራስ ምታት፣ ለድብርት፣ ለስትረስ የሚሆነንን በዚህ ቪዲዮ እናያለን። እስከ መጨረሻው አብራችሁን ቆዩ። እንደምላላችሁ እንኳን ለጾሙ በሰላም አደረሳችሁ እያልኩኝ እንግዲህ እዚህ ጋር ለጉልበትና ለቁርጥማት የምንጠቀመው እርድ አንድ የቡና ማንኪያ ተጠቀሚ ያለሁኝ። እንደገና እንደምታዩት ቫዝሊን ንጹህ ቫዝሊን አንድ የቡና ማንኪያ ጨምር ያለሁኝ አሁን እነዚህን ከጨመርኩ በኋላ ቫዝሊኑ እንደምታዩት እኛ ጋር ብርድ ስለሆነ ቅልጥ ስለማይል በውሃ አቀልጠዋለሁ ማለት ነው። ወቀ ባለ በኋላ ላይ ሳህን ላይ አስቀምጠዋለሁኝ። እዚህ ጋር የምታዩት ደግሞ የኮኮናት ቨርጂን የኮኮናት ኦይል ለምግብነት የምንጠቀመው ወይም ደግሞ ለቅባት የምንጠቀመውንም ማድረግ ይቻላል እሱን ሩብ የሚሆን ማንኪያ ጨምሬያለሁኝ። ኮኮናት የሌላችሁ ደግሞ ኦሊቭ ኦይልን መጠቀም ችላላችሁ። አሁን እነዚህ ሶስት ነገሮች እንደዚህ ሲጋ እንደምታዩት፣ እንዲቀልጥልኝ ሞቅ ባለ ውሃ አስቀምጠዋለኝ አስቀምጠዋለሁኝ። ሞቅ ብሎ ቀለጥ ካለ በኋላ በደንብ አድርጌ እደባልቀዋለሁ። እንግዲህ ሁልጊዜ ጊዜ እንደምነግራችሁ ርድ በጣም በጣም ለ እዚህ ለህመም ነገር መገጣጠም ያላላሉ ህመሞች እንዲሁም ደግሞ ቅባትነቱን ብቻ ሳይሆን እርድን በመጠጣት ራሱ ህመምን ማስወገድ ይቻላል። አሁን እዚ ጋ እንደምታዩት በደንብ አድርጌ ሽት አድርጌ እደባልቀዋለሁኝ። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችው ደወሉን ክሊክ በማድረግ ቤተሰቤ እንድትሆኑ በትህትና ጠይቃለሁኝ ሀሳብ አስተያየታችሁን ደግሞ በኮመንት ስር አስቀምጡልኝ። አሁን እንደምታዩት እንግዲህ እርዱን፣ ቫዝሊኑን፣ ኮኮናቱን አንድ ላይ ደባልቀን ለትንሽ ደቂቃ ካቆየን በኋላ ያችሁት እንዲህ ክሬም ነገር ይወጣዋል። ልብ አድርጎ በደንብ መዋሃድ አለበት። ከዛ እጃችሁ እንዳይበላሽ እርዱ የእርዱ ከለር ጥፍራችሁን ወይም ደግሞ ቆዳችሁን እንዳያበላሽ ከፈለጋችሁ እንደዚህ በጓንት መጠቀም ይቻላል ማለት ነው። እኔ እንግዲህ እንደዚህ ጓንት አድርጌ አሁን እንደምታዩት ጉልበቴን ጉልበቴን ይሄንን እንግዲህ የምናደርገው ውዶቼ ማታ ከመተኛታችሁ በፊት ከመተኛታችን በፊት ይሄንን እርዱን የእርዱን ውህድ አንድ ላይ የተደባለቀውን በደንብ አድርገን ጉልበታችንን ማሸት የለባችሁም፣ ልብ አድርጉ፣ መቀባት ነው። እንዳታሹ፣ ጉልበት አይታሽም። አሁን ቅብት ሰረጉና፣ በደንብ ዙሪያውን በደንብ ነው የምትቀቡት። ከሳ በላስቲክ በስስ ላስቲክ ጥቅልል አርጋችሁ ታፍኑታላችሁ። በላስቲክ እንደዚህ በላውንደሪ ላስቲክ ወይም እንደዚህ በምግብ ላስቲክ ስር አድርገን ከሳ ታይት ነገር ለብሰን ማደር ልብሳችንን እንዳይበላሽ ማለት ነው። ታይት ነገር ለብሰን አድረን ጠዋ ስትነሱ አንስታችሁ መታጠብ። ይህንን እንግዲህ ደጋግማችሁ በሚቀጥለውን ምሽት ደጋግማችሁ እስከሚሻላችሁ በእንደዚህ ዘዴ አድርጋችሁ የጉልበት ሕመምን በቀላሉ ያለ መድኃኒት ማስታገስ ይቻላል ማለት ነው። ይህን ጥያቄ በጣም ብዙዎቻችሁ ስለጠየቃችሁኝ ይጠቅማል በሚል ይዤ እላችሁ የመጣሁት አሁን እንደምታዩት እንደዚህ ካደረግኩኝ በኋላ ቢጃማችሁን ታይት ቢሆን ይመረጣል፣ ጥር አድርጎ እንዲይዘው ታይት ነገር ለብሳችሁ አድራችሁ ጠዋት ምታጠብ ታጥባችሁ እንዲሁ ኔክስት ዴ ማታ እስከሚሻላችሁ ለተከታታይ ቀን እንደዚህ አድርጋችሁ ተጠቅማችሁ ህመሙን ማስወገድ ወይም ደግሞ ህመሙ እንዲቀንስልን ይረዳናል ማለት ነው። ይሄ እንግዲህ ከመድኃኒት ከመዋጥ ፔንክለር ከመዋጥ የተሻለ ነው ብዬ ስላስብኩን ያመጣሁላችሁ። ከዛ ደግሞ ቀጥለን እዚህ ጋር የምታዩት በጾም ጊዜ ለጾም ጊዜ የምነጋግረውን የሙዝ ቂጣ ነው ማሳያችሁ። እንግዲህ ሙዝ ለጤና በጣም የሚጠቅም በቫይታሚን የበለጸገ እንዲሁም ደግሞ ለሰውነታችን አስፈላጊ ነገር ነው እና በአንዳንድ ዱቄቶች ፋንታ ሙዝን እንደዚህ በተለየ መንገድ አድርገን ቂጣ ውስጥ በሙዝ ጋግረን መጠቀም ይቻላል። ስፔሻሊ ለልጆች እንዲሁም ደግሞ እኛ በጾም ሰዓት በምንሆንበት ሰዓት በቡና ይሄንን እንደ ቡና ቁርስ ወይም ደግሞ እራትም ማድረግ ይቻላል። እራት ላይም ይሄንን መውሰድ ይቻላል ማለት ነው። አሁን እንደምታዩት ሙዙን ከላጥኩ በኋላ ሁለቱን ሙዝ እንደዚህ ድፍጥጥ ድፍጥጥ አርጌ እንዲደቅልኝ እንደዚህ በሹካ ፈጭቸዋለሁ። ብሌንደርም አያስፈልጋችሁ፣ ምክንያቱም በሹካ መድቀቅ ይችላል። በተቻላችሁ መጠን በደንብ የበሰለ ሙዝ ቢሆን የተመረጠ ነው። እንግዲህ መጠኑን እናንተ ከሁለትም ሶስትም አራትም ሙዝ ማድረግ ይቻላል። እንደ ፍላጎታችሁ ነው። በመቀጠል ኦትስ ኦትስ ጨምራለሁ። አንድ ሲኒ ኦትስ። እዚህ ጋር የምታዩት ደግሞ ዱቄት፣ ማንኛውንም ዱቄት መጠቀም ትችላላችሁ። ከዛ የተፈጨውን ባናና ያደቀቃችሁትን ባናና ጨምራችሁ ከዛ ኦሊቭ ኦይል። እኔ የጨመርኩት እንግዲህ ጨው፣ ኮረሪማ፣ ቆንዶ በርበሬ ማጣፈጫ የምትሉትን ቅመማ ቅመም መጨመር ይቻላል ማለት ነው። እኔ ሁለት የሾርባ ማንኪያ ኦሊቭ ኦይል ጨው ጨመርኩኝ። እዚህ ጋር እርድ እርድ ተጠቅሚያለው ሮሞ የሻይ ማንኪያ እና ኮረሪማና ማና ቅመማ በቃ እናንተ ይጣፍጠናል ያስደስተናል የምትሉ ቅርንፉድ ቀረፋንም ኒ ቅመማ ቅመም ጨምራችሁ ማጣፈጥ ይቻላል። አሁን እንደዚህ አድርጌ በደንብ ድብልቅ አድርጌ አቦካዋለሁ። ማያችሁት ይሄ እንግዲህ ቂጣ ወዲያው ጋግራችሁ ለልጆች ራሱ ቤት ውስጥ እንደዚህ ቁርስ ላይ መክሰስ ላይ ይህንን ብትሰጧቸው በጣም ይጠቅማል። እንዲሁም ደግሞ ትምህርት ቤት በሚሄዱበት ሰዓት ይህንን ላንች ቦክሳቸው ውስጥ ብታደረጉላቸው ጤናማ ምግብ ጤናማ ጣፋጭም እንደሚያገኙ ለልጆቻችሁ በጣም ይረዳል። አሁን ይህንን እንግዲህ በደንብ አድርጌ እሽት አድርጌ አቦከዋለሁ። ሁለተኛ የጨመርኩትን ዱቄት አልነገርኳችሁም። ኮርን ፍላወር ወይም ደግሞ የበቆሎ ድቅቅ ያለ የበቆሎ ዱቄት ነው የጨመርኩት። እሱ እንዲያያይዘውን በደንብ ይረዳችኋል። አሁን ይህን በደንብ ውክት ካደረግን በኋላ ዘይቴን እቀባለሁ። መጥበሻውን ዘይቱን በደንብ ቀባና መጥበሻችሁ እንዳይዝ ከዛ ቂጣውን እንግዲህ ጨምራችሁ እንደዚህ አኩታችሁ ትጋግሩታላችሁ፣ ወይ ደግሞ ሙል ሙል ሙል ሙል አርጋችሁ ኦቨን ውስጥ መክተት ይችላልላችሁ። በኬክ መስሪያ ኦቨን ውስጥ ዱብ ዱብ አርጋችሁ እንደ ኩኪስም ማድረግ ይቻላል። አሁን እንግዲህ ሲጥ ሲበስል፣ አገላብጠን ሲበስል አውጥተን እንግዲህ በምንፈልገው ሳይዝ አርገን ቆርጠን ማቅረብ ይቻላል ማለት ነው። በጣም ነው የሚጣፍተው። ጤናማ የየሙስ ቂጣ ማለት ነው። ትወዱታላችሁ ስፔሻሊ ስራ ቦታ ላይ ይሄንን ይዛችሁ ብትሄዱ እንደ ምሳም ያገለግላል ማለት ነው። እንዲሁም ደግሞ የባናና ልጣጩን የሙዙ ልጣጭ ደግሞ እዚህ እንዳትጥሉ። የሙዝ ልጣጭ በጣም የሚጠቅም ነገር ነው ለቆዳ፣ ቆዳችሁ ላይ ለሚወጡ ሽፍታዎች፣ ቆዳ ላይ ለሚወጡ ለበለዙ ነገሮች ራሱ በጣም የሚጠቅም ነው። እንደዚህ የሙዝ ልጣጭን በዚህ መንገድ ቆዳችሁን ፊታችሁንም እጃችሁንም መቀባት ይቻላል ማለት ነው። እንደዚህ ጥፍራችሁ አካባቢ የበለዘ ነገር ካለ በሙዝ ልጣጭ አሽታችሁ ማስለቀቅ ደግሞ ፈዘዝ እንዲል ያደርግልናል ማለት ነው። እንደምታዩት ሻይኒ ቆዳችሁ እንዲያደርግ፣ እንዲያንጸባርቅ የሙዝ ልጣጭ በጣም ይጠቅማል። አያችሁት ልቅልቅ ያለ የሚያብረቀርቅ ቅባትነት ወዝነት ነገር አለው እና ለቆዳ በጣም ያሳምራል፣ ይጠቀሙት። እንዲሁም ደግሞ ሸክላ ነገሮችን ድስቶች፣ ጀበናዎች፣ የክትፎ ጣባዎችን ዘይት ቀብታችሁ እንትን ከማለት እንደዚህ የባናናውን የሙዙ ልጣጭ ካጸዳችሁ በኋላ የሙዙ ልጣጭ ሽት አርጋችሁ መቀባት እንዲያብረቀርቅ ወዝ እንዲኖረው በጣም ይረዳችኋል ማለት ነው። የሙዝ ልጣጭ ከመጣላችን በፊት እንግዲህ እነዚህ እነዚህ ነገሮች መጠቀም ይቻላል። ይሄንንም በዚሁ ቪዲዮ ላይ እንድታወት ብዬ ነው። በጣም ይጠቅማል ማለት ነው። አንድ የካሻችሁት በኋላ መጣል ነው እንግዲህ። አሁን እዚህ ጋም ደግሞ እንዲሁ ጀበናዬን ደግሞ እንድታበረቀርቅልኝ አያችሁት። ጀበናውንም እሽት አርጌ እንደዚህ በሳምንት አንድ ቀን ሁለት ሳምንት እቃችሁን እንደዚህ እንዲያብረቀርቅላችሁ የሙዝ ልጣጭ ብትጠቀሙ በጣም ጥሩ ነው። ያው የሚጣል ነገር ስለሆነ ከመጣላችሁ በፊት እንደዚህ እንደዚህ ነገሮችን ተጠቅማችሁ ብታስወግዱት ጥሩ ነው ብዬ ስላሰብኩን ወደ እናንተ ይዤላችሁ የመጣሁት። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰቤ እንድትሆኑ በትህትና ጠይቃለሁ። ሀሳብ አስተያየታችሁንም በኮመንት ስር አስቀምጡልን። እንዲሁም ጥያቄም ካላችሁ በኮመንት ስር አስቀምጡልን። አሁን እዚህ ጋር የምታዩት ደግሞ የሲኒ ሲኒ አሁን ቡና እየጠጣን ብልዝ ይሌላ አንዳንድ ጊዜ ብልዝ ብሎ የሚቆይ ነገር አለና እሱንም ሲኒያችሁን እንደዚህ በሙዙ ልጣጭ ሽት አርጋችሁ በቀላሉ ሊለቅላችሁ ይችላል ማለት ነው። አያችሁት ቻይን ያረጋል ቆሻሻውን ያስለቀቅልናል እስቲ ተጠቀሙ ያወቁትን ማሳወቅ ኃጢአትነት አይደለም እና ለዛ ነው ያመጣሁላችሁ። እንግዲህ ጉልበቱ በጣም ይጠቅማል ይሞክሩት እንዱም ደግሞ ለቤት ጠረን፣ ለራስ ምታት ለድብርት እስትረስ በሚሰማን ጊዜ የምናጨሰው ቤት ውስጥ ቤታችን ጽድጽድ ካደረግን በኋላ የምናጨሰውን ነገር እዚህ ጋር አሳያችኋለሁ። እንደምታዩት ሁለት ቅርንፉድ፣ አንሲድ የሚባለው ቅመም ውስጥ የምንጠቀመው ስታር የሚመስለው ነገር እንደ ኮከብ አይነቱ ነገር እሱን ሁለት ፍሬ፣ አረንጓዴ ቡና እንዲሁም ደግሞ ሉባንጃ ወይም ዕጣን ያገኛችሁት ዕጣን ሊሆን ይችላል። እነዚህን አራት ነገሮች አንድ ላይ በማድረግ ቤታችሁ ከጸዳ በኋላ ይህንን ቤታችሁ ውስጥ ዕጣን ማድረግ ራስ ምታትን ራሱ ሽታው ራስ ምታትን እንዲሁም ድብርትን ሲጫጫና። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ቪዲዮን ኮዘዳችሁ ላይክ እንዲህ ቤታችሁን እንግዲህ እየዞራችሁ ዕጣን ማድረግ በቃ እንጥና አድርጋችሁ ቤታችሁን ትወዱታላችሁ። ራስ ምታ፣ ድብርት ሁሉ ይጠፋል። ማለት ይህን ስላችሁ ደግሞ ከጸሎት ጋር ነው። ጸሎት ጸሎታችሁን ጸልያችሁ ሰግዳችሁ ጸልያችሁ ስትጨርሱ እንዲህ ቤታችሁን በአማራ ጠረን ብትአጥኑ ጥሩ ነው። በተረፈ የተባረከ የጾም ጊዜ እንዲሆንልን እመኛለው። መልካም ጊዜ